መገለበጡን ስለሰማው ስንለካ አሁን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ፣ እስቲ ተወራልኩልኝ አይ አብሬ ኮሎ ፋሚሊቲ መገልበጡ ኮሎ ይሄ ሁሉ ነገር ያጠፋው እኮ ማለት ነው። ፋሚሊ እሺ ልጁ መገልበጡ ነው። ባይገለበጥ ኖሮ ልኬቱን አውቀው ነበር። እዚ እዚጋ እግር የሚወጣበትና ሹሹላው የሚወጣበት ነው። ሲሸና እንዳይቸገር ማለት ነው። ላይዘሚ ማለት ነው። በቃ መዘመናችንን የምናውቀው እንዳይቸገር በዚህ መንገድ ይው ይውቀይ ላታገች ቋርጋቹ ተከፍቶለትና ያው በዚህ ነው። የምንም ፓምፐርስ የምንም ምንም ነገር የለ ምናምን ምናምን እናሳ ስ እ ምርት የለኝም። ለሴቶች እኮ ችግራችሁ ነው ያገኛችሁትን ካገኛችሁ በኋላ ወንድ ልጅን ማስቀየም ትወዳላችሁ። በጣም የምትገርሙ ሶስት ናቸው። እኔ እስከ ዛሬ መጎዳት ጃልህወሰምሮ ቤተሰብዬ ቀን ማታ ደግሞ ከሩቲጋ ማለት ነው። እንዲህ ነው እንዲህ ነው ያምራል፣ እንደዚህ ልብስ ምናምን እያላችሁ ብታሳዩ ፈገግተው አራሱ ሩታ እንደ ተሳረቁ እኮ ቆዩ። እኛን እንጃ ያልገባል ቤተሰብ ሁላችሁም ግሬስ ፋሚሊ እንኳን ደስ ያላችሁ። እንደዚህ ሩታ ፈገግ ብላ ስለመጣች አሳቃትኩ። የልጃቸው ልብስ እንወር ልጮች አይታረቁም ምን አይሉም ስትሉ እነሱ ሰላም ናቸው። እናቴ ለ19 ደቂቃ ቪዲዮ ብላችሁ ሁሉ ተሳስታችኋል። በጣም ደስ ብሎኛል። አብርሃም እንዴ ሁለት ሁለት በአንድ ልታደርግ ነው እንዴ? ቀን ከሄርሜላ ጋር ስቶሩን አጨናንቀው ነበር። አሁን ደግሞ ከሩቲ ጋር ያለ ደስታ በጣም ነው ደስ የሚለው። ይሄ ልጅ ግን ማይክል ጃክሰን ብያለሁ። እኔ ይህን ስም መቀየር ራሱ በጣም እንትን ይሆንብኛል። ምክንያቱም ማይክል ጃክሰን ህዝቡን ያስረብሸዋል፣ በቃ ይረባበሻል። ቤተሰብ እስኪ ላይክ ሸር፣ ዛሬ ደስ ያላችሁ በዛሬው ቪዲዮ። ዋው በጣም ደስ ላሩት፣ ፈገግ ፈገግ እንደሱ በጣም ነው የሚያምሩ አብርሽ፣ እንደሱ ፈገግ፣ በጣም ነው ደስ የሚለው። ተመችተውኛል። ቤተሰብ የደስታ ነው። ማታ ላይ ብንገናኝ። ባይ ባይ